አራት የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቅያሙ ላይ ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ ሳሊሒነ ቀብለኩ የአላህ ባሮች ከሱብሒ አንድ ሰዓት በፊት አታጣቸው። በጣም ደግ ሲሆኑ ሁለት ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀላይ ለመድመቅ እንዳያስብ አላህ ጋር ብቻውን

ሁወ ዩክልፉህ ምንም ነገር አትሰጡም የተካወት ቢሆን እንጂ። አሁን ብዙ ዎጪ ያወጡ መሻይኮቻችን አሏል። ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው። አላህ ያው አሉ ነቢዩ ለ ሰላት ወሰላም ማ ነቀሶ ማሉምሩኢ ሰደቃ ካሉ በኋላ በልተዚድ ይጨምረዋል እንጂ አሉ ነቢዩ ለ ሰላት ወሰላም መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ደቨሎፐር አንዱ ሲጀጋግር፣ ምንድ ነው ብታደርግ? አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል፣ እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈትም ይሉ አልሐምዱላህ። ረብ ልዓለሚን አራተኛ አሉ ብኑ ልቀይም ረሒመሁ ላህ የጠዋትና የማታ ዚክሮች አዝካሩ ሰባሕ ወልመሳ። አላህ ይወፍቀን ሁላችንም ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱን ሰደቃ ከባለቤት ይጀምራል ከልጆች ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነቢዩና መሐመድ አለይሂ ሰላት ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ ከሳቸው መላእክ በፊት የነበረ ክስተት ነው ሰሂህ ሙስሊም ላይ የተዘገባ አቡ ሁረይራ ያስተላለፉት ሐዲስ ነው በይነማ ረጁሉን ይላሉ አንድ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን፣ ከላይ መላይካ ሲጠራው ሰማሉ። ነቢዩ ዓለይሂ ሰላቱ ወሰላም ሶሒህ ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳ ህደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ህደህ አጠጣ ተብሎ ለደመና ትዕዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል? ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል። ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናዋ አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማነው አሉ። ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማነው አልኩት። ለምን ጠየከኝ? ማወቅ እፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስምነዋል። የገሌን ማሳ ጠጭ ይላል። ደመና የታዘዘላ፣ ለምን ጠየክኝ? ደመና ሲታዘዝላ ይች ነው ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት፣ እኔ አለ ትርፍ ሳተርፍ ከሶስት ከፍለው አለዋል። ሰላሳ ሶስት ፐርሰንቱን ሰደቃ የአላህ ነው የእኔ አይደለም፣ ሰደቃ ሰጠዋል። ሰላሳ ሶስቱን ለኔና ለቤተሰቦች ቤትም ገዛ መኪናም ገዛ። ሌላውን መልሸ ሪንቨስት ታደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ፣ ሸር ሆልደሩ ማን ነው? አሁን ከሱ ጋር 33% ሸር ያለው ማን ነው? ማን ነው? አላህን ሸር ከቷል። ልባላችሁ ወጣቶች አስቀና ማይ ሀዲስ አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል? ሰደቃ ዘካ የምናረጋት ተናንቆናል እኮ 33% ከትርፉ የአራሕማን አላህን ስትከተው አንተ ውስጥ ሰደቃ ስታደርግ አላህንም ይጠብቅልህ። ደመና ሚያዝ እሱ ነው፣ ኮንቴነሩ የሚጠብቅልህ እሱ ነው። እርሻህን መጋዘንህን ንግድህን የሚጠብቀው ማን ይሆናል? ሸር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ለባለ ሀብት ነውና የአላህን ሸር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የእሱ ብር አልገባ ኡስታዝ አለይ አላህ አሁን አለኝ ያው በጅቡትኛ ቋንቋ ነው። አላህ በዚህ ዓመት ከኔ በላይ ሸር ወስዷል፣ አለኝ በአላህ መንገድ የበለጠ አውጥቻለው እያለ አላህ ግን አሳምሮ ተካለት። አልሐምዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈል፣ ችግሩን ሁሉ አላህ ያንሳለን። አለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያደርገው፣ ችግሩን ሁሉ ያንሳለን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያደርገን።